የሪያል ማድሪድ የተከላካይ አማካኙ ሬል ሸዋሜኒ ባጋጠመው ጉዳት ምክንያት ለሶስት ሳምንታት ከሜዳ እንደሚርቅ ተረጋግጧል። በዘንድሮ የውድድር ዓመት በዣቪ አሎንሶ ቡድን ውስጥ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል የሚመደበው ፈረንሳዊ አማካኝ ሸዋሜኒ በእግራ ግሩ ጡንቻ ላይ ያጋጠመው ጉዳት ሪያል ማድሪዶዎች ወደ አንፊልድ አቅንተው ሊቨርፑልን ገጥመው የአንድ ለዜሮ ሽንፈትን በተከናነቡበት ጨዋታ ላይ ሲሆን ሀገሩ ፈረንሳይ ለሀገራት ጨዋታዎች በምትፈልገው ሰዓት ላይ ጉዳት ማስተናገዱ ተከትሎ የፈረንሳይ ብሔራዊ ቡድንን ካምፕ የሚቀላቀልበት ብድል ተሟጦ አልቋል። ማድሪዶች በዘንድሮ የውድድር ዓመት አሁንም ጉዳቶች በተደጋጋሚ የተለያዩ ተጫዋቾቻቸው ላይ የመጡባቸው ሲሆን ቀደም ብሎ የኋላ ደጀኖቻቸው በሆኑት ዳኒ ካርቫል፣ አንቶኒ ሩዲገር፣ ዴቪድ አላባ እና ትሬንት አሌክሳንደር አርኖልድ ላይ አጋጥሞ ነበረ። ታዲያ የሸዋሜኒ ቦታ ዣቪ አሎንሶ በማን ይተኳል የሚለው የሚጠበቅ ነው። እንደሚታወሰው አርጀንቲናዊ ተጫዋች ፍራንኮ ማስታንቷኖም ጉዳት ተገጥሞት ለጥቂት ሳምንታት ከሜዳ እንደሚርቅ ተረጋግጦ ነበር። የስምንት ጊዜ ባላንዶር አሸናፊው ሊዮኔል ሜሲ በአሜሪካን ቢዝነስ ፎረም ላይ ያደረገው ቃለ መጠየቅ ይፋ ሆኗል። በዚህ መሰረት የተለያዩ ሀሳቦችን ያነሳ ሲሆን ስለ እግር ኳስ ህይወቱ፣ ረዥም የእግር ኳስ ዘመን ነበረኝ፣ እናም አሁንም ቀጥሏል። እንደ አለመታደል ሆኖ የእግር ኳስ ህይወት ማብቂያ አለው። በሆነ ወቅት ላይ ህይወት ማብቃት አለበት። ከዚህ ከእግር ኳስ በኋላ ምን ማድረግ እንደምችል ማሰብ ጀምር ያለው፣ የቢዝነስ አለም የምወደውና እኔን የሚያስደስተኝ ነገር ነው። ስለ ቢዝነስ ብዙ መማርና ለማወቅ እፈልጋለሁ እናም አሁን በዚህ መስክ ጉዞዬን ጀምር ያለው ሲል የተናገረ ሲሆን አክለው ሜሲ በፓሪስ የነበረው ጊዜ ጥሩ እንዳልነበር የገለጸ ሲሆን፣ ቀጥሎም እግር ኳስን ለመጫወት ነው የተወለድኩት። እንደዚህ ህዝብ ፊት መናገር ወይንም እንደዚህ አይነት ዝግጅቶች ላይ መገኘት ለእኔ ሁልጊዜም ጊዜም ከባድ ነገር ነበረ። ዛሬ ግን ምቾት ተሰምቶኝ ነው እያወራው ያለውት እናም በጣም ደስ ብሎኛል። እንደ ቀድሞ ለእኔ ከባድ አይደለም ሲል አስተያየቱ ሊሰጥ ችሏል። ሜሲ በእግር ኳስ ህይወቱ ሁሉንም ነገር አሳክቻለሁ ያለ ሲሆን ማሸነፍ በእግር ኳስ ምርጡ ነገር ነው ሲል ተናግሯል። በርካታ የመረጃ ምንጮች እንደሚጠቁሙት ከሆነ ሪያል ማድሪዶች በክረምቱ ዝውውር መስኮት ዋነኛ ኢላማቸው ከሆኑ ተጫዋቾች መካከል አንዱ የሆነውን ዳዮታ ኦፓ ሜካኖን ወደ ስፔን ለማስኮብለል ከስምምነት እንደደረሱ እየተነገረ ይገኛል። እንደ ፎት መርካቶ ና እንደ ሳንቲዤ ኤፍ ኤም መረጃ መሰረት ሎስ ማሪንጌዎቹ ከፈረንሳዊ የመሀል ተከላካይ ጋር በቃል ደረጃ ከስምምነት የደረሱ ሲሆን ኦፓ ሜካኖ ክረምት ላይ ባየር ሞኔክን ለቆ ወደ ስፔን በማምራት የማድሪድ ንብረት እንደሚሆን በስፋት እየተገለጸ ይገኛል። ሪያል ማድሪዶች በአዲሱ ፖሊሲያቸው መሰረት ኮንትራታቸው ያበቃ ተጫዋቾችን ወደ ቡድናቸው መቀላቀል ከጀመሩ ሰንበትበት ያሉ ሲሆን አምናም በዚሁ አካሄድ ከሊቨርፑል ትሬንት አሌክሳንደር አርኖልድን ወደ ቡድናቸው መቀላቀላቸው ይታወሳል። ታዲያ በመጪዎቹ የዝውውር መስኮቶችም በዚህ አሰራራቸው በመቀጠል ከሊቨርፑልም ኢብራሂማ ኮናቴን ለማምጣት ይሰራሉ የሚሉ መረጃዎች ቀድሞውኑ በስፋት እየተሰሙ ይገኛል።